ህወሀት፣ በምርጫ ቦርድ የተሰጠው ቀነ ገደብ በዛሬው ዕለት ይጠናቀቃል። ይህንንም ተከትሎ ዶክተር ደብረ ጽዮን ገብረ ሚካኤል አነጋጋሪ መግለጫ መስጠታቸው የተሰማ ሲሆን በዚህ በአነጋጋሪ መግለጫቸው ዶክተር ደብረ ጽዮን ገብረ ሚካኤል እንዳሉት እኛ ምርጫ ቦርድን አናውቀውም ሲሉ አነጋጋሪ ነገር ተናግረዋል። የፕሪቶሪያው የሰላም ስምምነትን የፈረምነው ሆነ ጊዜያዊ አስተዳደሩን ያቋቋም ነው በምርጫ ቦርድ ዕውቅና ወይም ሰርተፍኬት ተሰጥቶን ባለመሆኑም ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛቸው የፕሪቶሪያው ስምምነት እውቅናን አናውቀውም መባል ሲጀምር ነው ብለዋል ዶክተር ደብረጽዮን ገብረ ሚካኤል። ጨምረውም የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርተፍኬት ስለሰጠን አይደለም። በምርጫ ቦርድ ሰርተፍኬት ያቋቋምነው ጊዜያዊ አስተዳደርም የለም። በምርጫ ቦርድ ሰርተፍኬት የሚሆኑ ወረቀት የተሰራ ስራ የለም ብለዋል። በእኛ በኩል በግንቦት አምስት ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም። እንደ እስከ ዛሬው ይቀጥላል። እኛ ምርጫ ቦርድን አናውቀውም ሲሉ ተናግረዋል። የዶክተር ደብረጽዮን ገብረ ሚካኤል ንግግር ውጥረቱን ባባባሰበት በአሁኑ ሰዓት በተለይም በትግራይ የህጋዊ ሰውነቱን ለማስጠበቅ የተሰጠው ቀነ ገደም በምርጫ ቦርድ መጠናቀቁም የህወሀት የሚታወቅ ሲሆን የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ራያ አካባቢም በኃይል ለመቆጣጠር እቅድ መያዙን በሚመለከትም ከህወሀት የቀድሞ ባለስልጣናት የወጡ መረጃዎች ያመለክታሉ። የህወሀት ህጋዊነት የመጨረሻ ምዕራፍ ላይ በሚገኝበት በአሁኑ ወቅት የዶክተር ደብረጽዮን ገብረ ሚካኤል ቡድን በተለይም በራያ ዞን የኃይል እርምጃ በመውሰድ መሪዎችን ለመቀየር ማቀዱ የተሰማ ሲሆን ይህንንም የነደብረ ጽዮን እንቅስቃሴም በተለይም ደግሞ የእነ አቶ ጌታቸው ረዳና የፕሮፌሰር ግንደያ ገብረ ህይወትም የሚመራው ሌላኛው የውሃት ቡድን አብዝቶ የደብረ ጽዮን ቡድንን የተቸ ሲሆን፣ በሌሎች የትግራይ አካባቢዎች የዞንና ወረዳ መዋቅሮችን በማስፈራራት ስልጣኑን እየቀያየረ የሚገኘው የደብረ ጽዮን ቡድን በራያ አካባቢም ተመሳሳይ እርምጃ ለመውሰድ ማቀዱን ዶክተር ደብረ ጽዮን በሳምንቱ መጨረሻ በሰጡት ፍንጭ ህዝቡ እየጠበቀን ነው፣ መሄድ አለብን ሲሉ መናገራቸውን ተከትሎም የህወሀት ልሳን ለሆነው ወይን ሚዲያ ነግረውት ይህንን አተሞ ወጥቷል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ጀነራል ታደሰ ወረደ በራያ አካባቢ በጉብኝት ላይ መሆናቸው የተገለጸ ሲሆን የዶክተር ደብረጽዮንን መግለጫ ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የምዕራብ ትግራይን ነጻ እንዳናወጣ እንቅፋት የሆኑብን እነገሌ ናቸው ሲሉ የነበሩ አሁን ላይ ደግሞ ደቡባዊ ትግራይን ነጻ እናወጣለን ወደሚል ፉከራና ሽልላ ገብተዋል ሲሉ፣ ይህንን ለመረዳት ይከብዳል በሚል መልእክታቸውን ያስተላለፉ ሲሆን የአቶ ጌታቸው ረዳ ቡድን አባልና እንዲሁም ከደብረጽዮን ገብረ ሚካኤል ቡድን ራሳቸውን የለዩት ክንደያ ገብረ ሕይወትም ሲናገሩ በተለይም ደግሞ የደብረጽዮን ገብረ ሚካኤል እምቢባይ ቡድን በተደጋጋሚ ከስህተቱ አልማ አልተማረም ሲሉ ይህ ቡድን በማናቸው ዋጋ ስልጣን ለመቆጣጠር ወደ ራያ አካባቢ ለመንቀሳቀስ መወሰኑ ተሰምቷል ብለዋል። ይህንን መረጃ ባጋለጡበት በዚህም ጽሁፋቸው ይህ በእንዲህ እንዳለ ታዲያ የህወሀት ሕጋዊነትን በተመለከተ ምርጫ ቦርድ የሰጠው ጊዜ ገደብ በትናንትና ዕለት ያበቃ ሲሆን ህወሀት በተሰጠው የጊዜ ገደብ መሰረትም እስካሁን ድረስ በደብዳቤ ብሔራዊ ምርጫ ቦርድን ካልጠየቀ ህልውናው የሚያከተም እንደሚሆን ሲገለጽ የዶክተር ደብረጽዮን ቡድን በሳምንቱ መጨረሻ ባወጣው መግለጫ የቀድሞ ህወሀት ከጥር 2013 ጀምሮ ስለተሰረዘና አዲስ የህወሀትን ምዝገባ ስለማንቀበል ምንም ለውጥ አያመጣም ማለቱ የሚታወስ ሲሆን ዓለም አቀፉ ማህበረሰብ ግን የህዋትን ህጋዊነት እንዲያስመልስ ጥሪ በማቅረብ የፕሪቶሪያውን ስምምነት እንደ አይናችን ብሌን የምንጠብቀው ስምምነት እንጂ የምንቀልድበት አይደለም ሲሉ ዶክተር ደብረ ጽዮን ገብረ ሚካኤል መናገራቸውን መገናኛ ብዙሃኑ አስታውሰዋል